ሰላም ጥና አስትልኝ፣ እንደምን አላችሁ? ከቤተ መንግስቱ የአምስት ኪሎ ሜትር ያህል ርቀት ቢሆን ነው በግምት። ሰሜን ማዘጋጃ፣ ጉቶ ሜዳ፣ አቡበከር ናስር፣ አዲስ አበባ በማለዳው በአብዛኛው የሀገራችን የማህበራዊ ሚዲያ ወይም ደግሞ በፌስቡክ በዩቲዩብ፣ በተለያዩ መገናኛ ብዙሃን አሳዛኙ የላቲን አሜሪካ፣ የአውሮፓ፣ የኤዥያ፣ የአፍሪካ ተጫዋቾች ታሪክ በሀዘን ይተረክልናል። በክላሲካል ሙዚቃዎች ታጅቦ ሙሾ እየተመታ ደረት እየተደለቀ በሀገራችን ከአንዳንድ አሰልጣኞች ወይም ምክትል አሰልጣኞች እንዲሁም ከአብዛኛው ተጫዋቾቻችን በኑሮ ደረጃ ሻል የሚሉ ነገር ግን ኳስ ሲጀምሩ እንደ ስቃይ መከራ የተተረከላቸውና በውጭ ሀገር መጽሔት፣ ጋዜጦች፣ ዌብሳይቶች ላይ ያለውን የተጫዋቾች የአሳዛኝ ታሪክ እየተረኩ በእንባ እንድንጠመቅ በሐዘን እንድንታጠን ከፍተኛ ጥረት ይደረጋል። እንደ ሞቲቬሽናል ስፒች ለብዙዎቻችን የለውጥ ሐዋርያ ሆኖ በምሳሌነት እንዲታዩ የነ ዣካ፣ የነ ማርቲኔሊ፣ የነ ፈርሚኒዮ፣ የነ ጋብሪኤል፣ የበርካታ ላቲን አሜሪካውያን ተጫዋቾች ህይወታቸው ይተረካል። አዲስ አበባ ሰሜን ማዘጋጃ ጉቶ ሜዳ ታሪኩ በአንድ ወጣት ብላቴና ትከሻ ላይ የወደቀ የቤተሰቦቹን መከራ፣ የአጠቃላይ በማህበረሰብ ውስጥ ያላቸውን የኑሮ ድካምና ውጣ ውረድ በአደባባይ የሚተርክልን ልጅ ተሰይመዋል። በውጭ ሀገር ጋዜጠኞች ወይም ደግሞ በታወቁ ሚዲያዎች ካልተተረከ ሀዘን እንኳን እንድናዝን አልተፈቀደም። የትላልቅ ተጫዋቾች ታሪክ ከትላልቅ ዌብሳይቶች እየተቀዳ ለአድማቾች ቁልቁል የሚፈስበት ቁልቁል የሚከፋፈልበት ቁልቁል የምንጋትበት አገር ሆነና ቢያንስ ባጨዋወት ሲስተም፣ ቢያንስ በጨዋታ ውጤት፣ ቢያንስ በእርስ በርስ ግጥሚያ ውስጥ ያለውን የፈረንጆቹን ጨዋታ ብንተርክ በዓይንም የሚታይ ከእንቅስቃሴም ለመማር እንዲሁም ደግሞ ትላልቅ የመገናኛ አውታሮች የመጀመሪያ ዜና በመሆኑ ሁላችንም በማለዳው እሱን ለአድማጮች ለማድረስ እንረባረባለን። ቢያንስ ቢያንስ በጫወታ የአፍሪካውያንን፣ የኤዥያውያንን፣ የአውሮፓውያንን እና የላቲን አሜሪካውያንን ተጫዋቾች ያህል ለዝክር ባይበቃ ለወሬ ነጋሪ እንዲሁም ደግሞ ጉንጭ አልፋ ቢሆን ለአንደበት የማይጥም ቢሆን እንቅስቃሴያችን እንደ እግር ኳስ የተሟላ ባይሆን እንኳን የተጫዋቾች በስቃይ መኖር፣ በፍዳ ማደግ፣ በመከራ ውስጥ ማለፍ እሱን ለመተረክ እንኳን የሀገራችን ተጫዋቾች ብቃት የላቸው። ብዙ ጊዜ የሚከነክነኝ ነገር አለ። ባለፈው በኢትዮጵያ ፕሪምየር ሊግ አቡበከር ኮኮብ ግባግቢ ከሆነ በኋላ ኮኮብ ተጫዋች ከሆነ በኋላ ሴፉ ቤቢኤስ ላይ ቀርቦ አንዳንድ ታሪኮቹን ሲያወራ፣ የተለያዩ ሚዲያዎች ላይ ቀርቦ ታሪኩን ሲያወራ፣ ከዚህ በላይ አሳዛኝ ከዚህ በኋላ በላይ በጥንካሬ የተገለጠ ከዚህ በላይ የእናት የአባቱን ጸሎት ወይም ዱዓ የተቀበለ ከዚህ በላይ ወጣቶችን ሊያነሳሳ የሚችል ከቶ ስኬት ይገኛልና ነው በአምስት ኪሎ ሜትር በሶስት ኪሎ ሜትር እንዲሁም አብረው ከሚውሉት አብረው ከሚያድሩት ጋር የእሱ ታሪክ ለሌሎች ኢትዮጵያውያን ትምህርት ይሆናል ተብሎ እንኳን ታስቦ በአግባቡ ሊቀርብ ያልቻለው ሁለት ሺህ ስምንት የታዳጊ ቡድናችንን ወክሎ ከቅርብ ተቀናቃኛችን ብቻ ሳይሆን የዘውትር ባላጣችን ከሆነችው ግብፅ ጋር ካይሮ ላይ በተደረገው ጨዋታ ሀትሪክ የሰራ ጀግና ወጣት ነው። ይህ የሆነው እንግዲህ በታዳጊዎች ውስጥ ነው። ታዳጊዎቹን ከ17 ዓመት በታች የጀመረው ሀረር ሲቲ ነው። ሀረር ሲቲ ሆኖ 2008 ላይ ግብፅ ለሀትሪክ የሰራ ነው። ገና በልጅነቱ አቡኪ እዛው ሰሜን ማዘጋጃ ጉቶ ሜዳ የተወለደ የእናቱና የአባቱን ኑሮ የቤተሰቡን አጠቃላይ ያኗኗራቸውን ዘዴ፣ ገቢያቸውን፣ ፍዳቸውን፣ ስቃያቸውን፣ መከራቸውን ሲተርክ አንድ ኢትዮጵያዊ ልቡ ችሎ አንጀቱ ደንድኖ አእምሮ ይህንን ለማመዛዘን በዚህ ደረጃ አንድ ልጅ ይሰየማል ብሎ ለማሰብ በእጅጉ ይከብዳል። አቡበከር ናስር የሪድዋንና የጅብሪል ወንድም እንግዲህ ሁለሺ ዘጠኝ እስከ ሁለሺ አስራ አራት ለቡና ተሰልፏል። የመጀመሪያውን ጨዋታ ያደረገው ደግሞ ከአርባ ምንጭ ጋር ሲሆን እሱም በህዳሴው የግድብ የገቢ ማሰባሰቢያ ጫዎታ ላይ ነው። አቡኪ እንግዲህ በሸገር ደርቢ በታሪክ ከጊዮርጊስም ከቡናም ሀትሪክ የሠራ ተጫዋች የለም። ብቸኛው ሀትሪክ የሰራ ተጫዋች አቡበከር ናስር ነው። ይህን ታሪክ ፕሮፋይሉን የምነግራችሁ ስላልተሰማ፣ ስላልተነገረ፣ ስላልደወደሰ አይደለም። በዚህ ልጅ መከራና ስቃይ በዚህ ልጅ በጭንቅ የታጠነ መመከራ ተጠምቆ በፍዳ ተሰቃይቶ የኖረ ያደገ ልጅ በዚህ ደረጃ ችሎታው ሲገለጥ ዶክመንተሪ ወይም ደግሞ ተራኪም ነገር ያልተሰራለት ለምንድን ነው የነ ዣካ የነ ማርትኔሊ በተለይ ላቲኖቹ የነ ዲያዝ በአሳዛኝ ሁኔታ በማለዳ ሁላችንም መኝታችን ውስጥ ሆነን ቅብል እንድናለቅስ በተቀናበረ ሙዚቃ እየታጀበ በማለዳ ባልተሞረደ ድምፅ ለሀዘን ጉርጉሮ በሚመች ሁኔታ ይጠረክልናል። በኢትዮጵያ መንግስት ከግብፅ ጋር በገባ ነው ሰጥ ገባ የአባይን ውሃ ኢትዮጵያውያን እንዳንጠቀም ለዘላለም እላችን ላይ ሴራና ሻጥር ሲሸረብ የእነ አቡበከር ቤተሰብ ታሪክ ለመንግስታችን መከራከሪያ አንዱን ገጽ ይገልጥልን ነበር። የስፖርት ጋዜጠኞችም ዝም፣ የመንግስት ተወካዮችም ዝም። አቡበከር ብቻውን ያወራል። የኢትዮጵያ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ በ29 ግብ ሊጉን ያጠናቀቀ አራት ሀትሪኮችን የሰራ አስገራሚው አቡበከር በ2013 ይህንን ታሪክ ኢትዮጵያ ውስጥ ሲያስመዘግብ ለስምንት ዓመታት የቤታቸው ማብራት የለውም። ከቤተ መንግስቱ አምስት ወይም ስድስት ኪሎ ሜትር ርቀት ላይ ያለ የኢትዮጵያ ብሔራዊ ቡድን ኮከብ ግባግቢ ኮከብ ተጫዋች ወደ ፕሮፌሽናል ወደ አፍሪካ ደቡብ አፍሪካ ክለብ ተዘዋውሮ ሄደ። ጀግና ለስምንት ዓመታት ቤተሰቦቹ ጨለማ ውስጥ ነበሩ። ይሄ በህዳሴው ግድብ ለዜጎቻችን የማብራት ስርጭት አለመዳረስ እንደ አንድ ማስረጃ ሆኖ ሊቀርብ አይችልም ነበር ወይ? ይህ ወጣት እጅግ በጣም በራስ መተማመኑ እጅግ በጣም ግልጽ መሆኑ እጅግ በጣም ንጹህ መሆኑ በግልጽ ሲናገር ቤታቸው የጭቃ ቤት ነው። ቤታቸው በአሁን ሰዓት ለመኖር የማይመች ነገር ግን ቤተሰቡ ሁሉ በዛች ክፍል ውስጥ ቁጭ ብሎ የቤቱ 50 በመቶ ወይም ግማሽ በላስቲክ የተለበጠ በላስቲክ የተሸንፈነ፣ ዝናብ ሲዘንብ አብዛኛው ዝናብ በላይ በላስቲኩ ተቋጥሮ ሳሎናቸው ላይ መኝታ ቤታቸው ላይ ይከማቻል። እናት እሱን የመጥረግ ግዴታ አለባቸው፣ ልጆቹም ይተባበራሉ። ይህ የዛሬው ኢትዮጵያን የወከለ ወከለ ኮከብ እናቱንና አባቱን ለመርዳት የቤት ሰቦቹን ኑሮ ለመግፋት ብስክሌት በማከራየት ይጣጣራል። እናት ጥቂት የሙዝ ፍሬዎችን፣ የሸንኮራ አገዳዎችን በጉሊት እየሸጡ የዚህም ቤት መከራና ፍዳ ትከሻቸው ላይ ተሸክመው፣ አባት በአንድ የሃይማኖት ተቋም መስጊድ ውስጥ ካዳሚ ሆነው ኑሯቸውን ይገፋሉ። አባት ቤተሰቡን በዱዓ በጸሎት ለራሳቸውም በሰማይ ለመጽለቅ እንዲሁም ደግሞ አላህ የቀደረው ወይም ደግሞ ለቤተሰቦቻቸው ፈጣሪ ያደለውን ነገር በምስጋና እና በምረት እየተቀበሉ እያመሰገኑ ቤተሰቦቻቸው ኑሮ ይገፋሉ። እነዚህ ሶስት ልጆች ነገ ተስፋ አላቸው የሚባል ተጫዋች ቢሆን እንኳን አንዲቷ ቀን በዚህ ሁኔታ እንዴት ትገፋለች? ትሬኒንግ ሰርተው ተጫውቶ ሲመጡ የቤታቸውን ገበና የሚያውቁት ሶስቱ ልጆች ብቻ ናቸው። በጉሊት ሙዝና ሸንኮራ ከሚቸረችሉ እናት ተጫውተው ለመጣ አንድ ብላቴና ወይም ሶስት ህፃናት የሳሙና የሻወር ልብሳቸውን ለማጠብ በልተው እንዲያድሩ ምን አይነት ፈተና እንዳለ ሚዲያዎቻችን እንዴት አልተረዱም? አዎ የጋብርኤል የመጣበት ሁኔታ ያስለቅሰናል። የዲያዝ ያደገበት ሁኔታ በእንባ እንድንፈርቅ ያደረገናል። የፈርሚኒዮ በጥይቶች መሃል ኳስ ማንጠባጠብ ሙሾ ያስመተናል። ደረት ያስደልቀናል። አቡበከር በዛች ደሳሳ ጎጆ ጭቃዋ እንጨቱ ላይ ባግባቡ ያልተነሰለ እንግዳ ጓደኛ ወደ ቤት ይዞ ለመምጣት ብዙም አታስደፍር ቤት። በጋ ሲሆን፣ ብራ ሲሆን፣ ዝናብ በራቀበት ጊዜ በቤተሰቡ በቤት ፊት ላይ ደስታም ይነበብበት። ትንሽ የአዲስ አበባ አየር ንብረት ዳመና ሲቋጥር በአይን እየተያዩ ስለሚያፍሱት ስለሚጠርጉት በመኖሪያ ቤት ጣራቸው ላይ ስለሚፈሰው ዝናብ ይጨነቃሉ። አርፍደው ወደ ውጭ ከቆዩም የሚጫወቱትን ከልጆች ጋር የሚውሉትን ጥለው ወደዛች ደሳሳ ቤት ይሮጣሉ። ያንን አኗኗር አሸንፎ ያንን መከራና ጭንቅ ለሶስት ተባብረው ድል ነስተው ለቤተሰቦቻቸው መኖሪያ ሰርተው ወይም ደስተው ኑሯቸውን ሲቀይሩ የአዲስ አበባ ዶክመንተሪ የሚተርኩ የውጭ ሀገር የነጮቹ በመከራ አድጎ ለዛውም በኢትዮጵያ ውስጥ ከየትኛውም የኑሮ ደረጃ ቢወዳደር ዓለም ድንኳን ጥሎ ደረት እየደለቀ ሙሾ እየመታ የሚያለቅስበት ሙሉ የኢትዮጵያ ነዋሪ የተሻለ ኑሮ የሚኖሩትን በንባ እንድንጠመቅ፣ በሀዘን እንድንወድቅ በማለዳ ይተረክልናል። ልጆቻችንን ታዳጊዎቻችንን ለቤተሰቦቻቸው ለራሳቸውም ለአካባቢያቸውም ለቀበሌያቸውም ለሚኖሩበት ክልል እንዲሁም ደግሞ በኢትዮጵያ ውስጥ ላሉ ማህበረሰቦች ባህራነት ሊጠቀስ የሚችል መከራን ፈልቅቆ ችግርን ተሻግሮ ኑሮን አሸንፎ ባህራነት ሊጠቀሱ የሚችሉ እልፍ አላፍ ኢትዮጵያውያን አሉ። ቢያንስ በጨዋታ ዘዴያችን በጨዋታ ቅልጥፍናችን ባካበትነው ዝናና ክብር በዓለም ላይ የሚነገርን ታሪክ ባይኖር እንኳን ያሳለፍነው መከራና ስቃይ በሀገራችን ሚዲያዎችን ለመተረክ እንደው ሚዛን አይደፋም ወይ? በትክክል እንናገር ከተባለ በላቲንም በየትኛውም የአፍሪካ ሀገር ተጉዘን ብንሄድ በዋና ከተማዋ መቀመጫ ውስጥ የተቀመጡ ለስምንት ዓመታት መብራት ያጡ ከጣሪያቸው ላይ በተጋረደ ላስቲክ በዝናብ ዝናብ የሚያርሳቸው ቤተሰቦች እውነት በየትኛው ላቲን በየትኛው አፍሪካ ሀገር ይኖራል? ሀዘን እንኳን በትርጉም ማለዳ የሚለቀቅበት አገር ውጤቱ ላይ ያምር አጫዋወቱ ላይ ማድረግ እንቅስቃሴያችን ፋይዳ የሌለው ሊሆን ይችላል። ስቃይ መከራችን እንዴት ልትረክታ ይበቃ። ለዶክመንተሪ ስራ ሀዋሳ በተገናኙበት ጊዜ ጌታነ ከበደ አንተ ልጅ ለምን አታርፍም? ሄደ ረፍት አርግ፣ ሪከርድ ለመስበር በግብ እየተጫወጥክ ስለሆነ ረፍት ያስፈልግሃል አለው። ሪከርድ የሚሰብረው የጌታነን ከበደ ነው። ጌታነ ከበደ ረፍት ብታደረግ አይሻልም ወይ? ይሄ ለአንድ ዶክመንተሪ የጌታነን ጨዋነት የአቡኪን ታማኝነት አንድ ትልቅ ተራኪ ፊልም ለመስራት ይህ በራሱ አይበቃም። ብዙ የሚያሳዝኑን፣ ብዙ የሚያሳስቡን ጉዳዮች አሉ። ነገር ግን እንደው ከመከራና ከስቃይ የወጡበትን መንገድ ሌላው ሌላው ቢቀር እንኳን እሱም መተረክ አይቻልም። በአውሮፓ ሻምፒየንስ ሊግ ማንቸስተር ሲቲ ከቼልሲ ሲጫወት ቼልሲ አንድ ለባዶ አሸንፎ ዋንጫ ሲያገኝ ካያቨርት በአየር ላይ ኮንትሮል አድርጎ የማሸነፊያዋን ግብ ሲያስቆጥር ዓለም እጅግ በጣም በተገረመበት ሁኔታ በማለዳው ብቻ ሳይሆን ለወራት የግቧ አጨራረስ የዓለም እግር ኳስ ቤተሰቦችን ስሜት ይዞ ስለ ግቧ እንወያይ ነበር። አቡበከር ናስር ድሬዷ ፍጹም አለሙ በኢትዮጵያ ቡና መዘናጋት በረኛ መዘናጋት አንድ ለባዶ ባህር ዳር እንዲመራ አረገ። አቡበከር ናስር የተሻገረችለትን ኳስ ከተከላካዮቹ አምልጦ በቀኝ እግሩ ኮንትሮል አድርጎ በግራው ሲያስቆጥር ከካ ሀቨርት ብትሻል እንጂ አታንስም። ነገር ግን ማን ይተርክ? የአቡበከርን የኳስ ኮንትሮልና የአጨራረስ ብቃት ፈረንጆቹ አልነገሩንም። እነዚ አትሌቲክስ አልዘገቡልንም። እነ ዴሊ ሜይል አልተረኩልንም። ስለዚህ ጋዜጦችም ዝም፣ ተመልካቹም ዝም፣ የክለብ የፌዴሬሽን አስተዳዳሪዎችም ዝም። ለዶክመንተሪ ራሳቸውን ያጩ የመንግስትም የግል ጋዜጦችም ዝም። የአቦከር ግብ በታሪክ አፍሪካዊ ኢትዮጵያዊ እንደዛ ኮንትሮል አድርጎ ሲያስቆጥር እኔ በግሌ ብዙ አመት ኳስ አይቻለሁ። ለኔ ተወዳዳሪ የሌላት ግብ ነች። የአመቱ ኮከብ ተጫዋች ሆኖ ሲሸለም እንኳን ስለዛች ግብ እንደ ትዝታ ወይም ፍላሽ ባክ ተደርጎ የኋላውን ትዝታ ወደፊት አቅርቦ ስለ እሷ እንኳን የተረከ ባለሙያ አለመኖሩ በምን ያህል ጉዳይ ላይ እየተናጥን፣ በምን ያህል ጉዳይ ላይ እየተሰለብን ከእውነታው እንደምንርቅ ማረጋገጫ ነው። በእለቱ የነበረው የደቡብ አፍሪካዊው የዲኤስቲቪ ወይም ደግሞ የሱፐር ስፖርት ጋዜጠኛ እግሩ ላይ አንድ ማጣበቂያ ያለ ይመስላል፣ በዓለም ላይ እጅግ በጣም አስደናቂውን ግብ አስቆጥረዋል፣ የማጣበቂያ ነገር ቀኝ እግሩ ላይ ይኖር ይሆን እያለ ይጠይቅ ነበር። ዶክመንተሪ ለመስራት ለአቡኪ እንዲሁም ኢትዮጵያ ውስጥ ጥሩ ጥሩ ደራሲዎች ጥሩ ጥሩ የፊልም ጸሐፊዎች አሉ እውነተኛ ታሪክ ላይ የተመሠረተ የአቡበከርን ሕይወት ተመርኩዞ ለምን ፊልም መስራት አልተፈለገም አልተቻለም? የተለያዩ እኮ በተረት የተሞሉ በቅጥፈት የተሞሉ ተመልካቹንም አድማጩንም ማንንም የማርቁ የማርሙ የማስተምሩ ኮተት ያለባቸው ፊልሞች በሚሰሩበት ሀገር ቢያንስ ቢያንስ ነገን በተስፋ እንዲሰንቁ በትምህርት በኑሮ ከቤተሰቦቻቸው ጋር መከራ ለሚያዩ ወጣትና ህፃናት ታዳጊዎች ተስፋ አይጭርም ወይ? ተስፋ አይሰጥም ወይ? እያንዳንዳችን ነገን አስበን የነገን ብርሃን ለመከተል ዛሬ በተስፋ ጭላንጭል ውስጥ ሆነን ነው ነገን ልናስብ የሚገባው። ያንን ሊጭሩልን የሚችሉ ደግሞ ጀግኖች የአቡኪ አይነት ታሪካቸውን በፊልም ወይም ደግሞ በዶኩመንተሪ ማቆየት ለሀገርም ይበጃል፣ ለሀገርም ይጠቅማል። ትላልቅ ተጫዋቾቻችን ታሪካቸው የሚነገረው በካፌዎች፣ በተለያዩ አጭር የበዓል ፕሮግራሞች፣ እንዲሁም ደግሞ በበዓል ጊዜ የሚታተሙ ጥቂት ፓምፍሌቶች ምናምን ካልሆነ እንደዚህ የተሰደሩ ነገሮች የሉ በህይወት ያለ ታሪክ ያለው ልጅ ነው። ዛሬ በደቡብ አፍሪካ ሱፐር ስፖርት ዩናይትድ በውሰት ቢገኝ አሁን ያለውን ፐርፎርማንስ አሁን ያለ የጤንነቱን ጉዳይ ብቻ አይደለም ይሄ ልጅ የእናቱን ጸሎት፣ የአባቱን ምርቃት የነገ ተስፋ አርጎ ሰንቆ ማንም ረዳት በሌለበት ከወንድሞቹ ጋር ነገ እንጀራ ይወጣልናል ብለው በሌላ ጉዳይ ሳይሆን በእግር ኳስ ትሬኒንግ አድርጎ ሲመጡ እየተዘጋጀላቸው ሚበላ የሚጠጣ ነገር ይኑር አይኑር እርግጠኛ ባልሆነበት ሁኔታ፣ ከዛ ተነስቶ የአገሪቷ ኮከብ ግባግቢና ሪከርድ ሲሰብር እንዴት ነው በታሪክ ማህደር ላይ እቺን አንድ ገጽ ብቻ ጽፈ የምናልፈው? የዋናው ዓላማዬ አቦከርን ለማወደስ አቦከርን ከፍ ለማድረግ የአቦከርን ታሪክ ለኢትዮጵያውያን የማሳወቅ ወይም ደግሞ እሱን እንደ ጀብዱ ለመጽሐፍ ሳይሆን የጻፊዎቻችን የተራኪዎቻችንና በሚዲያው ለረጅም ዓመት ሚዲያውን ተቆጣጥሮ ያሉ ሰዎች በነጭ የተጫዋቾች አሳዛኝ የሕይወት ታሪክ ተለክፈው የሀገራችን በዓለም አቀፍ ደረጃ ድንኳን ሊያስጥል፣ ደረት ሊያስደልቅ፣ ሙሾ ሊያስመታ፣ ግጥም ሊያስወርድ፣ ከል ሊያለብስ የሚችል የሀዘን ልብስ ለማለት ነው የሚችል ትልቅ ሀዘን በቤታችን እያለ የዣካ ቅያሪ ጫማ ማጣት፣ የሸሚዙ መቆሸሽ፣ ጸጉሩን እንደ ጓደኞቹ ሊቆረጥ አለመቻል እኛን ያስነባናል። ለአንዲት ደቂቃ የእነ አቡበከር ቤተሰብን ኑሮ መኖር ይቻላል ወይ? የአቡኪ ጥንካሬ አንድም የቤተሰቡን ኑሮ ሳስተባብል ያንን ሀቅና እውነት ለማሸነፍ ልቡ ሰንቆ ስለነበር ስለ ቤተሰቦቹ ሲያወራ አንድም የመሳቀቅ አንድም የማዘን ስሜት የለበትም። በጥንካሬ ስለተሻገረው ረግጦት ያለፈውን ያንን የስቃይ ዘመን ፈጣሪውን እያመሰገነ ከአፉ በማይጠፋው ምስጋና ሁሉን ቻይ ለሆነው ለአንድ አምላክ አልሐምዱሊላ እያለ የትላንቱን ታሪክ ይተርካል። ለኢትዮጵያውያን ሴት ወንዶች፣ ለኢትዮጵያውያን ተስፋ ለራቃቸው፣ ለኢትዮጵያውያን በድቅድቅ ጨለማ ውስጥ በስቃይ ለሚኖሩ፣ ለኢትዮጵያውያን እጅግ በጣም ነገ ፈተና ለሆነባቸው የአቡኪ ታሪክ ምን ያህል ያነቃ ይሆን ምን ያህል ብርታት ይሆን ነበር ምን ያህልስ ለነገ ስንቅ ይሆን ነበር ለማዘን እንኳን ኢትዮጵያውያን አንበቃም ይህን ፕሮግራም ከሰማችሁ አቡኪን አነጋግራችሁ በህይወት ያለ ጀግና በህይወት ያለ የታሪክ ጀግና ፊልምም ዶክመንተሪም ብሰሩ አገርም እናንተም መንግስትም ማህበረሰቡም ያተርፋል። ከስቃይ መነሳት ላለሙት ዓላማ ለመድረስ አንዳችም እንቅፋት ሊሆን እንደማይችል እነዚህ ሶስት ወንድማማቾች በተግባር አሳይተዋል። ያገኙትን ነገር እንደ ወፍ ተካፍለው እንደ ርግብ ጫጩት ቤተሰቦቻቸው ጋር አብረው ከርመው ያገኘዋትን ነገር ጠግነው ጠጋግነው ህይወታቸውን አቃንተዋል። ይህ ሞቲቬሽናል ስፒች ተብሎ በየመድረኩ ከምናየው የአወከር እና የቤተሰቦቹ ታሪክ በጥሩ ሁኔታ ተሰድሮ ፊልም ቢሰራበት፣ ዶክመንተሪ ቢሰራበት እውነት ለሀገር አይጠቅምም? እኔ ከወቅታዊ አቋሙ ካለው እግር ኳስ ፕሮፌሽናሊዝም እንዲሁም ደግሞ ልጁ ከሚያስመዘግባቸው ጉዳዮች ብቻ ሳይሆን ከዛ መከራ ወጥቶ እንደዛ በደሳሳ ጎጆ ያለች እናት በዛ ሁኔታ ህይወቷ ሳያልፍ ህይወቷን ቀይሮ እንደ ተረት ያንን ኑሮ እንድታስተውል እንደገና እንድትመለከት ያደረገ ልጅ ከእናቱ ጸሎት፣ ከአባቱ ልመና፣ ከመባረክ በላይ ለሌሎቻችን ባርአያነት ከዚህ በላይ የሚጠቀስ ጀግና አለ ወይ? የአቡበከር እናት፣ የአቡበከር አባት፣ የአቡበከር ወንድሞችና እህቶች እንዲሁም አቡበከር ቀጣይ ህይወታችሁም የተባረከ ይሁን። አላህ ከዚህ የተሻለ ኑሮ ያኑራችሁ። ያ ዛሬ እንደ ተረት የሚነገረው ትላንትና አንዷ ሰዓት ሁለት ዓመት ሶስት ዓመት የምትሆንበት በሰው ድጋፍና እርዳታ ሊገፉ በማይችል ድቅድቅ ጨለማዎች የተሻገራችሁበት ህይወት ለሁላችንም ምሳሌ ነውና የቤተሰቦቻችሁን እድሜ ያርዝም። የእናንተኑ ህብረት አላህ ያስቀጥል። ያሰባችሁት ነገር ይሳካ። ለመላው ኢትዮጵያዊ በተለይ ስፖርት ውስጥ ላሉ ልጆች በአርአያነት የሚጠቀስ ጥንካሬና ጽናት ነው። ዶክመንተሪ ወይም ደግሞ ፊልም ለምን አልተሰራም በሚል በግል ቁጭት የተዘጋጀ ፕሮግራም ነው። አብዲራዋ ነኝ። በአብዲራዋ ቲዩብ ሰላም ቆዩ።